ሰላም ጤና ይስጥልን፣ ውድ ቤተሰቦቻችን። ዛሬ ደግሞ ለየት ባለ ሁኔታ የማንጎ ሻይ ነው የምንሰራው። የማንጎ ሻይ እንግዲህ ለስኳር ለተለያዩ ውስጣችን ላሉ ችግሮች የሚጠቅመን ነው። አሁን እንግዲህ የማንጎውን ቅጠል እንደዚህ አጣጥቤ እንደዚህ በፓትራ ላይ ዘርግቸዋለሁ። ሲቆይ ደግሞ በእቃ አድርጌ የደረቀውን ደግሞ እንደዚህ ሰበር ሰበር እያደረጉ በቃ እናስቀምጠዋለን ማለት ነው። በተለይ ሁል ጊዜ የማንጎ ቅጠል ማግኘት ለማንችል ሰዎች እንደዚህ እያደረግን ማስቀመጥ እንችላለን። ከዛ በተረፈ ይሄ የማንጎ ቅጠል በጣም ብዙ አይነት ጥቅሞች አሉት። በውስጡ ማንጎ በቅጠሉ በውስጡ በቅጠል ውስጥ ያለው ጠቃሚ ንጥረ ነገር ለስኳር የስኳር የደም ስኳራችንን ዝቅ ያደርጋል። በዛ ላይ እስከ ማጥፋት ድረስ ይደርሳል ማለት ነው እና አሁን ሻዩን ሰርቻ አሳያቸዋለሁ። እንደዚህ መጀመሪያ አጥበን በደንብ እናዘጋጀውና የምንፈልገውን የሻይ መጠን በቀን አንድ አንድ ብርጭቆ ነው መውሰድ ያለብን፣ ከዛ በላይ መሆን የለበትም። እንግዲህ አሁን እኔ ለራሴ የሚበቃኝን ለአንድ ብርጭቆ ሻይ የሚሆን ውሃ ጨምሬ አለሁኝ እና ጣድኩት ማለት ነው ይሄን አንድ ሰላሳ ደቂቃ ያህል እናንተ ከትከዋለን እና ቻናሉን ላይክ፣ ሰብስክራይብ እና የደውል ምልክቱን መጫን ታዲያ እንዳይረሱ ላለሁን እና የዚህ የማንጎ ሻይ ይህን ስኳር እስከ ማውረድ ብቻ አይደለም እስከ ማጥፋት ይደርሳል። ሻዩ የሁላችሁ አሁን ደርሶ እንደዚህ የአማረ ሻይ ሆኖልኛል ማለት ነው። እንግዲህ እናንተም ተጠቀሙበት፣ ላለው እኔ ስለተጠቀምኩበት ነው። እኔ ስኳሬን አውርዶ በደንብ ነው ያስተካከለልኝ። እናንተም ደግሞ ተጠቀሙበት ሁልጊዜ በቀን በፈለጋችሁ ሰዓት ብፈልጉ ማታ ሊሆን ይችላል፣ ብፈልጉ ደግሞ ጠዋት በባዶ ወዷችሁ መውሰድ ትችላላችሁ። እንደ አቅማችሁ ማለት ነው። በቀን አንድ ብርጭቆ ጠጡ ትላለሁ። ወይም በቃ መልካም ጊዜ። ቻው ቻው።